ነገራ እንደዚህ ይበል፣ ፕሊዝ አዎ፣ እንደዚህ ነው ያመጣኝ ነበር። አታስቦ አላስቦ ያማል፣ በጣም ምን ነው የሚያመር? የተቀበለው ወገቤን ነው። እሺ፣ ስፖርት ቤት የዛሬ ሁለት አመት ሰራ፣ እንት ሰራ፣ እዚህ ጋር ጣለ እና አሁን ይሄ እግር እዚህ ጋር የሚሰማኝ ስሜት እና ትልቁ ስሜት ያለኝ ከዚህ ጀምሮ ነው። መካሚያ ልጅ ሶርድ ያስነክሰኛል ምን ነው የሚያመር የተቀበለው ወገቤን ነው። ስፖርት ቤት ሁለት ዓመት ሰራ እንትን ሳደርግ እዚህ ጋር አለ እና አሁን ይሄ እግር እዚህ ጋር የሚሰማኝ ስሜት ነው። ከዚህ ጀምሮ ካልጋ ሶርድ ጠዋት አያስረግጠኝም። ወገቤ እንዳለ እንት መንቀሳቀስ አልቻልኩም። ወርዲ ሰውነት ምን ይጨመረ መጣ መንቀሳቀስ አልቻልኩም እና ትልቁ ስሜት ያለኝ ከዚህ ጀምሮ ነው። መኪናም ለድቼ ሶርድ ያስነክሰኛል። ተኝቼም ስነሳ ያስነክሰኛል። ኮንፈርት አይሰጠኝም። ለመራመድም በግሬ ሞክ ማድረግ አልቻልኩም በዚህ ምክንያት ለሰውነ ለመቀስ እንቅስቃሴ ሳደርግ ያስነክሰ የተወሰነ ያራምደኝና ያስነክሰ። መነሻ ምንድን ነው? በቃ ስፖርት ቤት እንት ሳደርግ ነው ነው አመት ከስምንት ወር አካባቢ በዚህ ያለኝ እዚህ ድረስ የተረከዚ፣ የወገብ ታዋሚ ራሱ ነው የሚያውቀው እንጂ ሰው አይቀልም፣ ማንም አያቀልም። አሁን ውፍረት አለ። ከዛ በኋላ ነው አንድ አመት ተኩል አሁን ወክስ አረግ ራሱ አንድ ኪሎ ሜትር ሜዳል ይችላል። ወዲያው ይሄን ነገር ያምኛል ያምኛል መራመዳል ወገቤን ያስረኛል እዚህ ጋር አንቀኛል ስር አድርጎ ነው ነው አለ። ማን ነግረው ነው የመጣህ? ጓደኛ ይየና አዎ፣ በእናትህ ቀንስ። ጥሩ ነገር የለም። እዚህ ጋር አይዞን። ኦኬ፣ ና። አዎ፣ ይሄኛው ነው። ይኸውልህ የት ድረስ ሳመመህ? እዛ ጋር

አንዱ ችግር ይሄ ነው። አዎ ሌላው ችግር አይዞን፣ የምግብ መፍጨት ችግር፣ የመተንፈስ ችግር ምን ላይ የተሰማ ሲስብ ሲያሳየኝ ከየት ጀምሮ በሙሉ ተይዛ ነበር።

ኦኬ። ሰላም ሰላም፣ ጤና ይስጥልኝ፣ እንደምን አላችሁ። ይህ ፈጣን ወጌሻ ነው። ፈጣን ወጌሻ ስራውን እየሰራ ነው። ራይት። ቅድም፣ ይሄ ስጫኔ ያምህ ነበር? አዎ። አሁን እግር ሰላም ነው። አንድ ክርስቲያን ሰው ወደ ላይ አድርገ ከፍ አድርገህ ህመም ካለህ ንገረኝ። ህመም አለ። ይሄኛውስ? አንሳው። ህመም አለ። እንደዚህ ይበል እስቲ አንዴ። ተንፍስ፣ ተንፍስ፣ ተንፍስ። ንገማ ንገማ

እንደዚህ ምን አይመጣ ነበር። አታስበውም፣ አላስበውም። ያምሃል። በዚህ ድሜ ገና ወጣት ነህ። ከምሬ ነው ማጥፋት አለብኝ ቢያንስ 7 እንደምልህ እንዴት ጠፋህ? ወክ በማድረግ መኪና ወይ ምንዳት አይደለም። ወክ በማድረግ መኪና ቁመህ፣ ስልክን ኦፍ አድርገህ፣ ወክ አድርገህ ከዛም የሚበላው ምግብ ቆስጣ፣ ጎመን ውደድ ከቻክ